በመስክ ምልከታ ወቅት አቶ ፍቅሬ አማን እንደተናገሩት በዞኑ አሁን የተጀመሩ ፕሮጀክቶች በክልሉ ለረጅም ዓመታት ሲነሳ ለነበረው የልማት ጥያቄ ምላሽ የሚሰጥ መሆኑን ገልጸዋል። የለውጡ መንግስት ፕሮጀክቶችን ጀምሮ የመጨረስ አቅሙን ነው የምታየው። በሁሉም የሀገራችን አካባቢዎች ላይ ትላልቅ ፕሮጀክቶች፣ ሜጋ ሜጋ ፕሮጀክቶች ከዚህ ቀደም የልማት ጥማት በነበረባቸው አካባቢዎች ላይ ህዝቡ ለበርካታ ዘመናት የልማት ጥያቄ ሲያነሳ በነበረባቸው አካባቢዎች ላይ ትኩረት ሰጥቶ የሚሰራቸው የልማት ፕሮጀክቶች በታቀደላቸው የጊዜ ገደብ እንዲያልቁ ቀን ከሌሊት እየተደረገ ያለው ርብርብና እየመጣ ያለውንም ውጤት ያየንበት ሂደት ነው ያየነው። እንዲህ አይነቱ ፕሮጀክት በቀጠናው ያለውን እምቅ ሀብት ለመጠቀም ከሚሰጠው ፋይዳ በላይ ለኢኮኖሚያዊና ማህበራዊ ትስስርም የራሱ የሆነ ሚና እንዳለውም አመላክተዋል። በደቡብ ምዕራብ ቀጠና የአውሮፕላን ማረፊያ ይሄ ነው። ይሄ አውሮፕላን ማረፊያ እዚህ አካባቢ ላይ መሰራቱ ለክልሉ አጠቃላይ ለቀጠናው እጅግ በጣም ትልቅ ኢኮኖሚካሊ ሶሻሊ ትልቅ ፋይዳ ያለው ነው። አቶ ፍቅሬ አማና አያይዘውም በተለይ የዓለም አቀፍ አውሮፕላን ማረፊያው ለረጃጅም ጉዞዎች የሚታየውን የትራንስፖርት እጥረት ከመቅረፉም በላይ በክልሉ የሚገኙ የቱሪስት መዳረሻዎችን እርስ በርስ የሚያስተሳስርም ነው ብለዋል። ይሄ አካባቢ በማዕድን የበለጸገ ቀጠና ነው። ይህ አካባቢ በተፈጥሮ ሀብት የበለጸገ አካባቢ ነው። ይህ አካባቢ በከፍተኛ ደረጃ ካሽ ክሮፕ የሆነ ኤሪያ ነው። ቡና በከፍተኛ ደረጃ የሚመረትበት ነው። ቅመማ ቅመም በከፍተኛ ደረጃ የሚመረትበት ነው። የእንስሳት ሀብት በከፍተኛ ደረጃ ያለበት አካባቢ ነው። ሶ ይሄን ወደዚህ ኢንቨስት ለማድረግ የሚመጡ የቱሪስት መስብ አሁን ቅድም ያየነው ሎጅ አንድ የቱሪስት መስብ ነው። በማጂ አካባቢ ያለው ኦሞ ፓርክ አንድ የቱሪስት መስህብ ነው። በየአካባቢው ላይ ያሉ የቱሪስት መስህቦች አሉ። ጨበራ ጩርጩራ አለ፣ ሀላላ ኬላ አለ። እነዚህ አካባቢዎችን ኮኔክት ለማድረግ ትልቅ ሀብ ሆኖ ሊያገለግል የሚችል ነው። በምልከታ ወቅትም የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴን እንደገለጹት ለአውሮፕላን ማረፊያው ግንባታ የመሰረት ድንጋይ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከተጣለበት ጊዜ አንስቶ ከአንድ ሺ ዘጠኝ መቶ በላይ ነዋሪዎች ከቦታው እንዲነሱ መደረጉን ገልጸው እስካሁን ከአንድ መቶ ስልሳ ሚሊዮን ብር በላይ ለንብረት ግምት ክፍያ መፈጸሙን ገልጸዋል። ይህ ግንባታ ከ2013 ጀምሮ ክቡር ጠቅላይ ሚኒስተር ዶክተር አቢይ መሰረተ ድንጋይ ካስቀመጠበት ቀን ጀምሮ በጣም ትኩረት ተሰጥተው እየተሰራ ይገኛል። ከፕሮጀክት ማኔጀር መረጃ ባገኘነው መሰረት 78% ላይ አፈጻጸሙ ይገኛል። አሁን አስፋልት ስራ ጀምሯል። በአጭር ጊዜ ውስጥ ለመጨረስ ከፍተኛ ርብርብ እያደረጉ ይገኛሉ። እኛም በተመሳሳይ መልክ ለልማት ተነሽ የሆኑትን ማህበረሰብን የቤት ማስሪያ ቦታ እና ተጨማሪ የእርሻ ማሳዎችን እየሰጠን እንገኛለን። በተጨማሪ ግን ካሳ በወቅቱ ከመክፈል አንጻር የተወሰኑ ተግዳሮቶች አጋጥሞን ክልልም ጠይቅን ክልል ድጋፍ ያደረገልን ያለበት ሁኔታ ነው ያለውና አቶ ሀብታሙ አያይዞም ግንባታው 96 ከመቶ ለደረሰው የደን ቢሎች ፕሮጀክት ለቱሪስት መዳረሻነት ትልቅ አስተዋጽኦ ያለው በመሆኑ የአውሮፕላን ማረፊያው የግንባታ ሂደት በአሁኑ ሰዓት 78 ከመቶ መድረሱ በእጅጉ የሚበረታታ ነው ብለዋል። በቀጣይ እነኝ ፕሮጀክቶች በተለይ የደን ቢሎች አልቆ የአውሮፕላን ማረፊያው ሲያልቅ በአካባቢያችን ላይ ትልልቅ ኢንቨስትመንቶች ይመጣሉ፣ የተለያዩ ፕሮጀክቶች ይመጣሉ። ለእኛ አካባቢም እነኚ ባለሀብቶች ወደ አካባቢያችን መጥተው ስራ ውስጥ ሲገቡ በርካታ ወጣቶች ስራ እድል የሚፈጠርላቸው ሲሆን፣ በትራንስፖርት ዘርፉም በኢኮኖሚ ዘርፉም በማህበራዊ ዘርፍም እጅግ በጣም ትልቅ ትልቅ ድርሻ ለእኛ አካባቢያችን ስላለው ይሄን ውለታ ለዋሉልን ክቡር ጠቅላይ ሚኒስትር እጅግ አርጌ በህዝቡ ስም ምስጋና ማቅረብ እወዳለሁ። በመስክ ምልከታው ወቅት በአውሮፕላን ማረፊያዊ የፕሮጀክት ማናጀር ኢዮብ ታክለ ለዕለቱ ጎብኚዎች ስለ ግንባታው ሂደት ገለጻም ተደርጎላቸዋል።